ሰላም ውድ የቻናላችን ቤተሰቦች እንደምን ቆያችሁ? ዛሬም እንደ ከዚህ ቀደሙ ግሩምና ድንቅ ከሆነው ከአባቶቻችን ታሪክ አንዱን መርጠን ይዘንላችሁ መጥተናል። እስከ መርሐ ግብሩ ፍጻሜ ድረስ ትከታተሉን ዘንድ በአክብሮት ጋበዝ ናችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በግብፅ በረሃ አንቲኖ በሚባለው ቦታ አካባቢ የሚኖር በቅድስና ህይወቱ ጥሩ ደረጃ ላይ እየደረሰ የነበረ አንድ ባህታዊ ነበር። ብዙዎችም በምክሩና በህይወቱ አርአያነት ቡቄት አግኝተው ነበር። ሆኖም የማይተኛ ጠላት ቀናበትና ለሃይማኖተኛነቱና ለህይወቱ የበለጠ ጠቃሚ የሚመስል እንዲህ የሚል ሀሳብ አሳሰበው፣ በሌሎች መረዳት የለብህም አንተ ሌሎችን ልትረዳና እና ልታገለግል እንጂ። ሆኖም ግን አሁን ይህን እያደረግክ ስላልሆነ ቢያንስ ራስህን ቻል። ስለዚህ ሂድና የምትሰራውን ቅርጫት ሽጠ፣ የምትፈልገውን ግዛ። ከዚያም ለማንም ሰው ሸክም ሳትሆን ፈጥና ወደ ቤትህና ሕይወትህ ተመለስ። በጸጥታ በሚያቀርበው ጸሎቱ ለእግዚአብሔር በነበረው ፍቅርና መገዛቱ እንዲሁም ሌሎች ከእርሱ ባገኙ ጥቅም የቀናው ተንኮለኛ ጠላት ሰይጣን እንዲህ ያለ መልካም የመሰለ ሀሳብ በማሳሰብ ረቂቅ ወጥመድ ሰውሮ አስጠመጠለት። እርሱ ግን ይህ ሀሳብ ጥሩ ነው ብሎ አመነና፣ ያን ጊዜ ሁሉም ሰው ያድንቆ የነበረው ባህታዊ ወዲያውኑ ከገዳሙ ወጥቶ ሄደ። ምንም እንኳ የታወቀና ስመጥር የነበረ ባህታዊ ቢሆንም የአጋንንትን የረቀቀ ተንኮል በተመለከተ ግን ልምድ አልነበረውም። ከረጅም ጊዜ በኋላ አንዲት ሴት ወደ እርሱ መጣች። በጊዜ ሂደት ውስጥ ሕይወቱ ተዳክሞ ስለነበረ በጠላት ታጅቦ ወደ በረሃ ቦታ ሄደና በወንዝ አቅራቢያ በኃጢአት ወደቀ። በዚህ ውድቀቱ ጠላት ምን ያህል ደስ እየተሰኘ እንደሆነ ባሰበ ጊዜ የእግዚአብሔርን መንፈስ ይህን ያህል በማሳዘኑ በራሱ ላይ ተስፋ መቁረጥና እጅግ መበሳጨት ጀመረ። እግዚአብሔር በእርሱ ለሚያምኑና በንስሐ ለሚመለሱ ይቅርታ እንደሚያደርግና እንደሚቀበላቸው እንኳ ለማሰብ አልቻለም። የተሰበረው ሕይወቱ ሊጠገን እንደሚችል ማሰብ ባለመቻሉ ራሱን ወደ ወንዙ ለመወርወርና ለመሞት ፈለገ። ከህሊናው ሐዘን ከባድነት የተነሣ ታመመ። የምሕረት አምላክ እግዚአብሔር ባይረዳው ኖሮ ጠላትን የበለጠ በሚያስደስተው ሁኔታ ንስሐ ሳይገባ በሞተ ነበር። በመጨረሻ ወደ ልቡ በመመለስ በጭንቅ መከራ ሆኖ ከባድ ቀኖናን ለመፈጸም አሰበ። ስለዚህም ወደ ገዳሙ ተመልሶ በአቱን ዘግቶ ለሞተ ሰው እንደሚያልቅ ሲያህል ስለ ኃጢአቱ እጅግ አምርሮ እያለቀሰ እግዚአብሔርን ይማፀን ጀመር። ከባድ ከሆነ ጾሙና ራሱን ማሰቃየቱ የተነሳ ሰውነቱ በጣም ደከመ። እንዲያም ሆኖ ግን አሁንም በቂ ቀኑና እንደፈጸመ አይሰማውም ነበር። ሌሎች ወንድሞች እንደተለመደው መንፈሳዊ ምክርና ቡቄት ለማግኘት ወደ እርሱ መጥተው በአቱን ሲያንኳኩ ከውስጥ ሊከፍትላቸው እንደማይችል ይነግራቸዋል። ለአንድ ዓመት ጽኑ ቀኑና ለመፈጸም ቃል ገብቻለሁ፣ ጸልዩልኝ ይላቸዋል። ሌሎቹን በማይረብሽ ሁኔታ እንዴት እንደሚመልስላቸው ይጨነቅ ነበር። በእነርሱ ዘንድ ታላቅና ዝናው የገነነ ነበርና። አንዱን ዓመት እንዲ ባለ ጽኑ ቀኑን አሳለፈ። ታላቁ የትንሣኤ በዓል ሲመጣ በትንሣኤው ሌሊት ማታ አዲስ መብራት አዘጋጀና በአዲስ መቅረዝ አድርጎ ሸፈነውና እንዲህ እያለ መጸለይ ጀመር። መሐሪና ዛኝ የሆን ከእግዚአብሔር ሆይ አንተ አረማውያን እንኳ አንትን ወደ ማወቅ እንዲመጡና እንዲድኑ ትወዳለ። እኔ የነፍሳት መጠጊያ መድኃኒት ወደ ሆንከ ወደ አንተ ሸሸቼ መጣው ለጠላት መደሰቻ በመሆን ይህን ያህል ያሳዘን ከሆንና ጠላትን ከመታዘዝ የተነሳ አሁን ሙት የሆንኩት እኔን ዘንልኝ፣ ራራልኝ። ጌታ ሆይ፣ አንተን ለማያውቁህና ምረትን ለማያውቁት እንኳን ምረትን ታደርጋለ፣ እኛንም ለሌሎች መሐርያን እንሆን ዘንድ አስተምርህናል። ለድካሜ ምረትና ዜኔታ አድርግልኝ። ለአንተ ምንም ነገር የማይቻል አይደለምና፣ ነፍሴ ሲወል ይገባታል። አንተ ግን ለፍጥረት ቸርነህና ማረኝ። በትንሣኤ ቀን ፍጥረትን ታስነሳ ዘንድ ፍቃድ ሆኗልና ጌታ ሆይ እባክ ስማኝ አሳዛኝ የሆነች ነፍሴና መንፈሴ በውስጥ ያልከዋልና ያረከስኩት ሰውነቴም ሊጠፋ ደርሰዋልና አንተን እጅግ ከመፍራቴና ከመንቀጥቀጥ የተነሳም ከእንግዲህ ወዲህ ለመኖር የሚችል አይደለሁም። ኃጢአቴ በንስሐ ሊሰረይ ልኝ እንደሚችል በማመን ፈንታ ይህን ባለማመን የጥፍ ድርብ ኃጢአት ፈጽም ያለው ወድቅ ያለሁና፣ አንሳኝ፣ ደቂቅ ያለሁና እንዳገገም አድርገኝ። የምረትን ዋስትና አገኝ ዘንድና በምረት ይቅር እንዳልከኝ አውቅ ዘንድ ይህ መብራት በአንተ እሳት ይነድ ዘንድ ፈቃድ ይሁን። ከእንግዲህ ወዲያ ባለው አንተ በምትሰጠኝ ቀሪ የህይወት ዘመኔ ሁሉ ትእዛዛትህን እጠብቃለሁ። አንተን ከመፍራትም ፈቀቅ አልልም። ነገር ግን ከበፊቱ በበለጠ በታማኝነት አገለግልሃለሁ። በትንሣኤ ሌሊት ከብዙ እንባና ጋር ጋር እንደዚህ ከጸለየ በኋላ መብራቱ በርቶ እንደሆነ ለማየት ተነሳ። ሆኖም የመብራቱን ሽፋን ሲገልጠው እንዳልበራ ባየ ጊዜ እንደገና በእግዚአብሔር ፊት ወደቀና እንዲህ እያለ ይማጸን ጀመር። ጌታ ሆይ የክብር አክሊል ለማግኘት በመጓዘው መንገድ ላይ ብዙ ውጣ ውረዶችና መሰናክሎች እንዳሉ እረዳለሁ። አካሄድን አልጠበቅሁም እና የስጋን ፍላጎት ተከተልኩ እንጂ አሁንም የአንተን ደግነት፣ የእኔን ደግሞ ወራዳነት መላእክትና ቅዱሳን ባሉበት በፊት እታመናለሁ እና ይቅር በለኝ። እንዲያ ማድረጉ የማይጠቅም ባይሆን ኖሮ በሰው ሁሉ ፊትም እገልጠው ነበር። ስለሆነም እኔም ለሌሎች ምረትህን ማስተማር ይችል ዘንድ በእኔ ላይ ምረትህን አድርግልኝ። ጌታ ሆይ ተቀበለኝ። ሦስት ጊዜ እንዲህ ከጸለየ በኋላ እግዚአብሔር ሰማው። በተነሳ ጊዜ መብራቱ ድምቅ ብሎ እየበራ አገኘው። እግዚአብሔር በሰጠው ምልክት እጅግ በማድነቅ ልቡ በደስታ ተመላ፣ ተስፋው ለመለመ፣ ከውስጡ ፍጹም ጥንካሬ ተሰማው። እንዲህም አለ ለዚህ ሕይወት የተገባው ያሉን ግኔ በዚህ ታላቅና ድንቅ ምልክት ምረት ለእኔ ገልጠህልኛል። ኃጢአቱን መታመኑንና ጽሎቱን እንዲህ በማራዘም ሌሊቱን በሙሉ አነጋ። ቀኑንም በእግዚአብሔር ደስ እየተሰኘ ለቁመተ ሥጋ የሚሆን ምግብ ትዝ ሳይለው ዋለ። ያን መብራትም እንዳይጠፋ በየጊዜው ዘይት እየጨመረ በሕይወቱ ዘመን ሁሉ ሳይጠፋ እየበራ እንዲኖር ጠብቆት ኖረ። የእግዚአብሔር መንፈስም እንደገና ተመልሶ አደረበት። በትሕትናውና በቅድስናው ለሁሉም ሰው አርአያና ምልክት ሆነ። ወደ ዕረፍቱ በደረሰና ነፍሱን ሊሰጥ ባለ ጊዜም ይህ ከብዙ ቀናት አስቀድሞ ተገለጠለት። አምላከ ቅዱሳን ቅዱስ እግዚአብሔር ከቅዱሱ በረከት ያሳትፈን። ወስባት ለእግዚአብሔር።